ችግር የለውም። ዋ አድርግበት፣ አድርግ በቃ በጥብጠው በማንኪያው እንዳትከራከርኝ። ይኸው እያያችሁ፣ ይህ እንግዲህ ይሄ ነው፣ አምስት ማንኪያ ምን እንለው? አምስት ማንኪያ አንድ ማንኪያ እንደዚህ አይመጣም እኛ በምንጠጣው ማለት ነው። እንደዚህ ጭልቅ የምናደርገው አያችሁ፣ ያለ አድፋው

ግን የምር የምር ዘይት ምንም ማያረገኝ ንገር። አረ እኔ በዘይት ተቀብቼ ያለ እንዴ ምን ሆነ ነው ጋይስ? ምንም ማያረገኝ ኮሜንት አንዴ ንገሩ። እኔ ማለ አርጋለ አላቅም ልጠጣው እንዴ? አጠጣው ማረግ ምታረቆ ሆነ አረግ ወይም ማማታረቆ ሆነ በቃ አንድ በለኝ እሺ ጋይስ። ሊሮባዬ እንትን ነው አይ በርበሬ ነው ያላርግ እሺ

ትናንትና ያረገ ያያችሁት ልብሴ በርበሬ መሬት ላይ እየራስኩት አያችሁት? አዎ ተማር ልጄ፣ ተማር ልጄ። ሀብት ያለኝ ንብረት አንተ ነው፣ ግን ተማር ልጄ።

ጋይስ ከሞን ከሞን፣ የመጀመሪያ ጊፍት የመጀመሪያ ጊፍት ትሪፕል ነው። የመጀመሪያ ጊፍት ሶስት እጥፍ ነው ጋይስ፣ ኤቭሪባዲ ታብ ዘ ስክሪን። የመጀመሪያ ጊፍት ወይ እንዳላገኛት ጋይስ፣ የመጀመሪያ ጊፍት ሶስት እጥፍ ነው። ሌትስ ጎ ጋይስ ከሞን፣ የመጀመሪያ ጊፍት ሶስት እጥፍ ነው። ሌትስ ጎ ጋይስ ከሞን ከሞን ከሞን፣ አንዴ ከሰጠሽ እኮ አይቆጥርም ከዛ በኋላ ወይኔ። ጋይስ ከሞን አንደኛ የሆነ በድባይ

እግዚአብሔርን ማለት ነው እንዳላገኛ ሌላ የባህሬን ው ሪምጎልድ የባህሬን የባህሬን ወርቅ ከፈለጋቸው ሀያ አንድ ካራቴ አስራ ስምንት ካራቴ ሀራ ጋይስ ከሞን ኖቲፊኬሽንን ብሎ አድርጉልኝ። አውቆ ነው ሰው ነው። ኖቲፊኬሽን እንደዚህ የሚለው ዋርኒንግ ጋይስ፣ ከሞን አንድ ልብና አንድ ዶናት፣ አንድ ልብና አንድ ዶናት፣ ጋይስ ጋይስ፣ አንድ ልብና አንድ ዶናት።

ጋይስ ልስኮ እስፒድን ነው እምለው ሉሲያስ፣ ጋይስ እስፒድን ነው እምለው። እረ አንድ ልብ አንድ ልብ ጋይስ፣ ትሪፕል ጋይስ ትሪፕል በሶስት ነው

በዘፈኑ አደነቆረን ተበቀየለን ዲስሪስፔክት አታደርጊኝ ስነ ስርዐት እመብራሀን ዘ ዳይነሰር የሚለው እኮ ለምን ታነብያለሽ እንደዚህ የጠላት ወሬ እንዲሳካለት የማይፈልጉ ምቀኛ ትክክል ነው እግዚአብሔርን አሁን ቢያንስ ረጋ ረጋ ያለ ቅጣት። አታልቅስ፣ ገና ያለ አታልቅስ ብያለው። ሰውየው ምን አየህና ምን አየህ? ጀሬት እኮ ትወቅያለች። ዚ ትናንትናም ብለሃል። አባቴ አድፍጠው ነበሩ። እስቲ ምን አይነት ቅጣት ነው የሚቀጣት እስቲ፣ ብለው ነው የጠበቁት። ከዛ መጡ ለያ

ቴንኪው በወጣ ይተካልን በወጣ ይተካልን። ብሩህ ነገ ወደ ሪምጎልድ አግብተነዋል። ደረኝ ተቀብለን እንልከዋለን። ወርቁ በቅርብ ጊዜ ይመጣል። ሪምጎልድ ባህሬን ማዘዝ ትችላላችሁ። ፎላርጓት ሪምጎልድ ፎላርጓት። አንደኛ ቅጣት አንደኛ ቅጣት፣ ሹራፍን ቅዳዶው ወይ አውጥተ መምጣት ነው። አውተመ ጣ አውቅ መብራን አውቅልም አንደኛ ቅጣት፣ ሹራብን ቅደደው። ሁለተኛ ቅጣት፣ እህና እሄ ፂምህን ላጫው። ሶስተኛ ቅጣት፣ አስር ጊዜ በጫማ ውሃ ጠጣ።

ጋይስ ካሞን የመጀመሪያ ጊፍት ሶስት ጥፍ ነው።

አንድ አንድ አንድ አንድ ልብና አንድ ልብና አንድ ዶናት ጋይስ ካም ኦን አንድ ልብና አንድ ዶናት ሌትስ ጎ ጋይስ ካም ኦን እንምለው። ጋይስ አንድ ልብና አንድ ዶናት አረንም አንድ ኮፊያ ወይ አንድ ወይት አረቺ አረቺ ሴትዮ ንገሩኝ ገና እያለ እየሰጠች ትሪፕል ጋይስ አምስት ቻው ቻው ታታ ጋይስ ፎሎ አርጓ ትሪም ጎልድ ስድስት ፎሎ አርጓ ትሪም ጎልድ አይ እኔ ሰባት ፎሎ አርጓ ትሪም ጎልድ ስምንት ዘጠኝ

ኤቭሪባዲ ኤቭሪባዲ ጋይስ ከሞን ፊቴን እንደዚህ መንካት፣ ከላይ ልብ ቅርጥ አለሽ ልብ ቅርጣ ጥግ ድረስ ከምት ሞላ ሁላችሁም እንዳታቆሙ ጋይስ፣ ተስፋ አትቁረጡ፣ እናሸንፋለን። እግዚአብሔርን ነው ምላችሁ፣ እግዚአብሔርን እናሸንፋለን። ሁላችሁም ደብል ታፕ አድርጉ። ፊቴን ፊቴን ፊቴን መንካት፣ ፊቴን ው እንደዚህ በደንብ በእግዚአብሔር፣ ጋይስ፣ በቃ ጀግና እንደዚህ እንደዚህ ታፕ ታፕ

ጋይስ ከሞን የመጀመሪያ ጊፍት ደብል ነው። ጋይስ ከሞን እዚህ ጋር የመጀመሪያ ጊፍት ደብል ነው። ፋረስ ጊፍት ደብል፣ ፋረስ ጊፍት ደብል ሪከርድስ ቴንክ ዩ ሶ ማች፣ አመሰግናለሁ ጋይስ። ፋረስ ጊፍት ደብል ነው። ሌስኮ ጋይስ እግዚአብሔርን ከተጋገዘን እኮ እናሸንፋለን። እውነት እውነት ጋይስ። እሺ እሺ፣ ምንድነው እሺ ማለት? ጋይ ተብታብ እናድርግ፣ በተብታብ እንሂድ። ሰሊናዬ ሰሚር ቴንክዩ መልኬን ሰሊና ተወች። አቤቴ ሁሉ ደስ ይሰጥሉ። በቃ ቴንክዩ። በተብታብ እንሂድ። እነሱ በጊፍት ይሄዱ፣ እኛ በተብታብ እንሂድ። ጋይ እስከ ሙን፣ ሁላችሁም ደብልታብ እስፒድ ይለቅና አትቀመጣል። እሺ ጋይ እስከ ሙን። ውሃ ይኸው ውሃ ላይ ልቀመጥ ነው። እሺ፣ ችግር የለም እንትን እየታጠብኩ ነበር ጸጉሪ። ለዛ ስቴፎ ጋይስ፣ ታፕ ታፕ አሉ። ፈርስት ጊፍት ትሪፕል ነው ጋይስ። ፍላወር የሰጠሰው ማንም እንዳይሰጥ። እዚህ ፍላወር ከሰጣችሁ አርፋታችሁ፣ ካልሆነ ትሪፕል ነው። ፈርስት ጊፍት ጋይስ፣ ፈርስት ጊፍት ትሪፕል ጋይስ። የመጀመሪያ ጊፍት በሶስት ነው የሚባዛው። የመጀመሪያ ጊፍት በሶስት ነው የሚባዛው። በቃ እየው አሁን ፍላወር ሰጥተዋል። ድጋሜ እንዳትሰጥ። ለምን አይቆጥረውም? አይቆጥረውምእንዳትሰጭ አሁን አይቆጥርም። እሺ አንዴ ነው መስጠት ያለባችሁ። አይን ገባብህ። አይዞ አይዞ አይዞ አይዞ ያለ ቁጭ በል። አምስት ደቂቃ ሙሉ ቁጭ በል። ሰውዬው ቁጭ በል። እስቲ ዋዋ ሳይ እንደሲ ጌታ

ትሪፕል ነው ጋይስ፣ አውቅ እግዚአብሔርን አሳይሻለሁ ተነስቼ ችግር የለም ጋይስ፣ ሶስት እጥፍ ነው፣ ትሪፕል ነው ጋይስ። በመድ ማን እንደሰጠኝ ረቅ ብሏል

እግዚአብሔርን ንጅ ሌሊት በሉ። ኮሜንት ሌላ አልፈልግም። እግዚአብሔር መራው ናይንቲስ አመሰግናለሁ። ሁላችሁም እግዚአብሔር ኮሜንቱን በፓፒ አጥለቅልቁት የኔ ጌታ። ይቅርታ አድርግልኝ የኔ ጌታ፣ ለጨዋታ ብዬ ነው። በጣም በረዶ ሆነ። የሆነ ቦታ ይሁን፣ ቁጭ በል ጋይስ። ታብታፕ አድርጉ፣ ኮፒሊንግ አድርጉ። ታብታሽር ኮፕሊንግ ጋይስ፣ ሁላችሁ ታብታሽር ኮፕሊንግ ጋይስ፣ ታይሚንግ እሺ። በእናታችሁ እንዲህ ልገለኝ ልገለኝ፣ በህዝብ ባለበት በህዝብ ፊት ገደላ ሙከራ ይሄ እኮ ከአራት እይታ አይተናነስም። እግዚአብሔር ሲጀመርኩ ቅጣት አለብኝ እኮ አይደል እንዴ? አዎ።